እንትን ነው ዶሮ ይታረድና፣ ምናምን ፈረሰኛው፣ ምናምን ያው አባታችን አባወራ አደለም የሚበላው። ዶሮ ተሰራ ምናምን እና ጠዋት ዘጠኝ ሰዓት ነው የሚበላው ለፋሲካ። ከዛ እኔ ሁሌ ሚሞሪያ ያለኝ ማለት ነው አጥንት እንደማይደርሰኝ ዶሮ። ከዛ ተሰርቶ ምናምን ከቤተ ክርስቲያን ሲመለሱ ሚያከፍሉአሉ ማለት ነው እና ሌሎቹ ከዛ ነው የሚመለሱትና ልክ ዘጠኝ ሰዓት ላይ ምናምን ተነስቼ ትልቁን ፈረሰኛን የአንድ ሺህ በልቼዋለሁ ማለት ነው። በክርስቶስ ከዛ ምግቡ ሲቀርብና አጥንቱ ቢታይ የለም፣ በቃ የለም። ደግሞ እኮ ሌላ አሁን እግር ምናምን ቢሆን ኖርማል ነው አይደል? የዶሮ እግር ምናምን። እሱ ፈረሰኛ ነው የበላሁት ነገር ደግሞ በቃ አጋጣሚ ብድግ አድርጌ ጭልፍ ሳደርግ እሱን ወሰድኩት ማለት ነው፣ በቃ እና ለፈረሰኛ የተከፈለ መስዋዕት አይ፣ ግን በጣም ነው። የሆነ ቀን እክሳችኋለሁ። ግን ያው በዚህ አጋጣሚ የዛሬ ስንት ነው ቢያንስ በቃ ረጅም አመት ነው። እና እናንተ ሌሊት ከቤተ ክርስቲያን ተመልሳችሁ የጠፋው ፈረሰኛ አባቴ እኔ ነኝ ትልቁን ፈረሰኛ በልቼ እንዴ በጣም እኮ ትልቅ ነገር ነው። ፈረሰኛ እሱ እኮ ነው በቃ እንደዚህ ምቾት ና ብላ ይሉኛል። ከዛ በኋላ እኔ በጣም ነው ብቻ ይገርማል። ሌላ ሁለተኛ ጥያቄ ልጠይቃችሁ ልመጣ ነበር ወደናል። እኔ በጣም ብዙ ነገር ነው ያለኝ ግን እ ማረሳ በጣም የምሰርቀው አይብ ነው የምር አይብ፣ አሁን እንትን አይብ በጣም ነው የምወደው እና ደግሞ እንትን ነው ይሄ አይብ። ከና አጓቱ ምናምን አላለችው? ይሄ እቤት የሚዘጋጀው እሱን እኔ ሰርቄ ነው ትጀምሪያለሽ። እንደ እሱ አሁን ራሱ ባብ አሁን እራሱ እሱ ያለበት ቤት ከሄድኩ ልሰርቅ እችላለሁ። እና ተጠንቀቅ። እኔ ቤታችሁ ብታስገብኝ ሰዎች፣ አይብ ካለ ልሰርቃችሁ እችላለሁ። እንደ የማረሳው የበዓል ጊዜ በልጅነታችን ምግብ እንበላል ማለት የቀረበውን በቃ ነው የሚያምረን። አንድ የበላሁት ምግብ ብዙ ነው ማለት ብዙ ምግብ በልቼ ቀሪ ተበላሸ ሲላችሁ ማለት በጣም ቁንጣን ትንሽ ነው፣ ከቁንጣን አልፎ ሌላ ነገር ሆኖብኛል ማለት ነው። እንዴት ነው? አንድ ምግብ አይደለም እኮ የበላሁት። ዶሮ አለው፣ ክትፎ አለው፣ ከዛ ይሄ ስጋ ቀይ ወጥ አለው፣ አሊጫ። በጣም ብዙ አይነት ነው። ደግሞ ቆይ ስንተኛ ክላስ እንደሆንኩ ላስታውስ። ማለት ነው አይነ አምስት ምናምን እኮ ነኝ ማለት ሕፃን ስለምን እንደበላው አላቅም። የዛን ቀን እኮ ምናምን ለምን እንደበላው አላቅም። ከዛ አነሳዊ ምናምን ማለት ነው አነሳዊ ምናምን ቁጭ ብዬ ደግሞ እኮ አለ እኮ ቤተሰው ምናምን ቁጭ ብዬ እንደዚህ ብዬ ምናምን ምንም ታይም የሚለኝ ሰው የለም። ከዛ መጨረሻ አልቻልኩም። በቃ ማለት እንዲህ ትንሽ አሁን ይሄ ግን ከዛ በኋላ ታመምኩኝ። ታመምኩኝ እንጂ የዛኔማ አላውቅም እኮ የምንም በዓል እንደሆነ የሆነ አላስታውስም እኮ። አሁን እንቁጣቶች ከሆነ ምናምን ጾም እንደዚህ መስቀል፣ እንቁጣቶች ሲሆን ጾም የለም ምንም ይሁን በዓሉ እኔ ብቻ በጣም በልቼ ማለት አስተኛኛቴ የራሱ እንደዚህ ብረብር እንደነበር በደንብ ነው አስታውሰው። ማለት በህይወቴ ብዙ ምግብ በልቼ የማቅበት ቀን እሱ ነው። ከዛም በዓል በኋላ ግን ማለት ነው። ከዛም በዓል በኋላ ይለ አንዴ እቀም ሳለው የለሁም። ከዛም በኋላ ማታ አራቴን ነው የምበለው። ከዛም በኋላ በኋላ ግማሽ እንጀራ ያድበላ ይችላለሁ ማለት ነው። ከዛም በኋላ ከዛ ካደግኩ በኋላ ነው። ከዛ ካደግክ በኋላ መጠንህን እኮ ታውቃለህ። ለምሳሌ እኔ ሁለት ቁርጥ እችላለሁ፣ ሶስት ቁርጥ፣ ሁለት ቁርጥ እችላለሁ ብለህ ልታስብ ትችላለህ። ካደግኩ በኋላ የሚበቃህን ታይና ነው የምታነሳው። የዛኔ ግን ማስጠግብ ስለሚመስል ዝም ብለህ ነው የምታነሳው። እና በጣም የዛኔ የቆረጠኝ የሆድ ቁርጥ አይነት አይረሳኝም እኔ እና እንደዚህ አይነት ገጠመኝ ነበረኝ። እና ብቻ እንደዚህ መስል ነበር ቆይታችን። ማስተላለፍ የምትፈልጉት መልእክት ካለ ማለት ነው የምትፈልጉት ነገር ካለ እድር እንስጣችሁ እና ቪዲዮችንን እንጨርስ። ስለነበረን ቆይታ በጣም ነው የምናመሰግነው ሄዱዬ፣ እንደዚህ ደግሰሽ ሳክሽ ምን ከዚህ በላይ ድግስ አለ እንዴ? ምንም የጎደለ ሁሉም ሙሉ ነው። ያው በላይ በላይ እንዴት እንደሚ እና እንደዚህ ፕሮግራም እንደዚህ አድርጋ አስባሁን ብላ ተነሳስታ በጥሩ ስሜት ስለ ጠራሽን በጣም ነው የምናመሰግነው። ባህላችንን አሳምረሸዋል። በጠዋቱ ፏ ብለናል። እግዚአብሔር ስጥ ጨረስክ፣ ሀሳብን ጨረስክ። የቀረ ነገር የለም። ጠያል ያው ተመሳሳይ ማሰባችንን እኔ ከእሱ የተለየ አልናገርም። እሺ፣ ሄሉ እንዲህ አክብረሽ ሁሉም ነገር እንደዚህ አዘጋጅተሽ ለጥረትሽ በጣም እናመሰግናለን። ሁሌ አመት በዓልሽ እንደዚህ ሙሉ ይሁን፣ እኛንም እንትን ብሎ ለመጥራት ያብቃል እና ሁሉም ሁሉም ነገር ደስ ይል ነበረ። አሪፍ ቆይታ ነበረን። ያው ላችሁ በድጋሚ መልካም በዓል ናንተላስተላልፋኔ። ያው እንግዲህ በመጀመሪያው እዚህ ያደረሰን አምላክ ይመስገን። ይህንን ያላዩ ብዙ ሰዎች አሉና እግዚአብሔር ይመስገን። አንቺም ደግሞ በዓሉ እንደዚህ አድምቀሽ ሞቅ አድርገሽ ምናም ስለጋበሽ እግዚአብሔር ያክብርልን። እኛም እንግዲህ ሆነ ቀን እንጋብዛታለን ብለን ተስፋ እናደርጋለን። እና ቤት ሁሌ ሙሉ ይሁን፣ ደስተኛ ሁኝ። እና እወዳችኋለሁ፣ እሺ። የምር የምር ከልቤ፣ ይሄ ለቀልድ ምናምን ሳይሆን ከልቤ። እናንተም ስለመጣችሁ በጣም ነው ማመሰግነው። እና ቤተሰቦች የነበረን ቆይታ ይህንን ይመስል ነበረ። እና ደግሞ በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ሀገር ውስጥም ከሀገር ውጭም ያላችሁ